ፖችን ካልማርክልኝ ጡቴን ቆርጣለሁ ብላ የምታስፈራራነች ኢየሱስን ተአምረ ማርያም ላይ እንደተመዘገበው ቅድስት ድንግል ማርያም አስፈራርተዋለች የሚል ገጽ ነው። እዚህ ውስጥ እስቲ ተመልከቱት። ይህን ተአምረ ማርያም በግዝና በአማርኛ ብፁዕ ቅዱስ አቡነ ማቲያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በዘጠነኛው ዓመት ለስድስተኛ ጊዜ ታተመ። አሳተሚው ደግሞ ትንሳኤ ማተሚያ ድርጅት ነው 2014 ዓ.ም። በእውነት ይሄ የቤተክርስቲያናችን እዚህ ጋር አርማ ያለበት እውነት ቤታችን ቅድስት ድንግል ማርያም አስፈራርተዋል ይችላል። ይሄን የታምረ ማርያም ክፍል የምናገኘው ታምር 112 ላይ ነው። ገጽ 517 ላይ የምናገኘው የታምረ ማርያም ክፍል ነው። እንደዚህ ያለችው፣ ይህንን በሰማሽ ጊዜ ልብሷን ቀዳ ስለኔ ብለ ይቅር ካልኸው ብላ ጡቶቿን አውጥታ ጡቶቼን ቆርጬ እጥላችኋለሁ፣ ጉንጮቼንም እሰነጠቃችኋለሁ አለች። እንዲህ ብላ አስፈራራችው። እንዲህ ብላ ዛተች። ከዛ ጌታችን ለምን ትቆጫለሽ? ለምን ትዝቻለሽ? ለምን ታስፈራርኛለሽ ነው ያላት። ቁጥር 27 ተመልከቱ። ሲል እንደሚል ጌታችንም ያደረገችውም ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። ምን ማለት የክብርት የእመብርሃን እንባዋን በክብርት መሀል እጁ ጠረገላት። የእመብርሃን የእመብርሃን እቆርጣችኋለሁ ማለት እኮ ዛቻ ሳይሆን ሐዘኗን ለመግለጽ ማን ነው ዛቻ ነው ያለው? እዚህ ገጽ ነው በላይ፣ አስፈራራችሁ፣ አስቆጣችሁ፣ ዛተች፣ ሐሳቡን በግድ አስለወጠችው የሚል ነገር አለ። ምን አለሱ የክብርት የእመብርሃን እንባዋን እያለቀሰች ነው ማለት ነው። የሚዝት ሰው እኮ አያለቅስም። እንገናኛለን እሺ፣ እንዲህ ካላደረክ እንደዚህ ነው ማድረገው። እንዲህ ካልፈጸፉ እንደዚህ ነው ማድረገው። ቶሎ በል እንደዚህ ፈጸፍ፣ ባስቸኳይ እንደዚህ አድርግና ብሎ ነው የሚያደርገው። የእመብርሃንን እምባዋን ጠረገላት፣ ብርሃንን እንባዋን ጠረገላት የሚለው ተአምረ ማርያም እናቴ ሆይ ስላንቺ፣ እናቴ ሆይ ስላንቺ ኃጢአቱን ይቅር ብየዋለሁና አትዘኝ አላት። ማዘኗን ነው የሚያሳያችሁ። አትዛቻለም ያላት አትፎክሪ አይደለም ያላት ላቲ ሰባት ክብር ይግባትና አትዘኚ አላት ነው የሚለው ተአምረ ማርያም የሚለው። ይሄን ገጽ 521 ላይ ተመልከቱ። እመቤታችን ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለች ይላል። ኢታብስ ዳግመ ጌታችን በዛ ነው የሚለው አላቲ ተሰሩ ይልሃል፣ አላቲ ተሰሩ ይልሻል። ከእንግዲህ አትበድል እንደሚለው ሜታችን ቅድስ እንደማለት አትበድል ኮሬክሽን ሰጠችው። አይታችኋል በድህነት ምክንያት ስላሴን ክዶ ቅዱሳን ጻድቃን ሰማታትን መላእክትን ሁሉ ክዶ ቅዱሳን መላእክትን ጻድቃን ሰማታትን ሁሉ ክዶ የተገኘ ይህን ሀጠሰ ሰው ማለት አለችው ከእንግዲህ አትበድል አታድርገው ስላሴን አትካድ የስላሴን ፈጣሪነት የስራት የስላሴን ሁሉን አድራጊነት አትካድ የቅዱሳን መላእክትን የጻድቃን ሰማታትን አማሪ አትካድ ከእንግዲህ አትበድል አያታት ስራ እንጂ ዋናው የኛ አማራጅነት ነው ማመንህ ነው ዋናው መዳንህ ነው ግዴል እንኳን በዚሁ ቀጥል አደኛ ያለው እሺ ጎበዝ በርታ ቀጥል፣ አይደለም ያለችው አስተካክል፣ ኢታብስ ዳግመ ነው ያለችው። እንቀጥል ስለ ነፍስ ድህነት አለችው። አሁንም አላበቃችን በዚህ ስለ ነፍስ ድህነት በሕይወተ ስጋ ሳለ ተነስተ እግዚአብሔር ለምን ነው አለችው። ንስሐ ገባበት ስላሴን ለካድክበት፣ የስላሴን ፈጣሪነት ለካድክበት የቅድስ ስላሴን ፈጣሪነት ለካድክበት የቅዱሳን መላእክት ጻድቃን ሰዎች ለካድክበት። ምኑን ስለ ነፍስ ድህነት በሕይወተ ስጋ ሳለ ተነስተ እግዚአብሔርን ለምነው አለችው፣ ይላል። ለምነኝ አልኩም ያለችው፣ ለምነው ማንን? እግዚአብሔርን ለምነው አለችው። ስለ ምኑ ድህነት? ስለ ነፍሱ ድህነት። ሜታችን ምን ያረጋችሁ? ስለ ነፍስ ድህነት በሕይወተ ስጋ ሳለ እግዚአብሔርን ለምነው። ከሞቱ በኋላ ንስሐ የለም። ከሞቱ በኋላ ዋይታ አይጠቅምም። ከሞቱ በኋላ ስግደት፣ ጾም የለም። በሕይወተ ሥጋ ሳለ ስለምን ድነት በሕይወተ ሥጋ ሳለ ስለ ነፍስ ድነት እግዚአብሔርን ለምነው አለችው። ይሄን ሰው ቤታችሁ እናደረገችው አስተካከለችው፣ ንስሐን አስተማረችው፣ እንዴት ንስሐ መግባት እንዳለበት፣ ማንን መለመን እንዳለበት የሕይወት ድህነት በማን እንደሚገኝ ማን መለመን እንዳለበት የት ደግሞ ጸሎትና ልመና ማድረግ እንደሚገባል ዋይታ እዚህ እንደሆነ ነገረችው፣ እንጂ ግድ የለም ሀያቱን ይቅር ብሎሃል ጌታችን፣ ግድ የለም ልጅ ወዳጀ ይቅር ብሎሃል፣ እኔ አለሁልህ ዝም ብለብቻ ብቻ አንድ ቤተክርስቲያን እያገለገልህ ኑር፣ በሰላም ኑር አለም ያለች ስለ ነፍስ ድህነት ነው ያለችው። በሕይወት ሥጋ ሳለ እግዚአብሔር ለመነው። ከዚህ በኋላ ከሱ ምና ልጅ ተሰወረች። ከዛ የሰው ምን አደረገ? ያም ሰው ከመኝታው ተነስቶ ወደ ገዳም ሄዶ በዚያ ውስጥ መነኮሰ ወደ ተግባር ገባ ማለት ነው። ከዛምን አረገ ስለ ኃጢአቱ ስሬት እግዚአብሔርን ዘወትር ያገለግል ነበር። ማን ያገለግል ነበር? እግዚአብሔር። ስለምኑ? ስለ ኃጢአቱ ስሬት። ይቅርበለኝ አንተን ለካድኩበት፣ መግቦትን ለካድኩበት፣ ፈጣይነትን ለካድኩበት፣ አዳኝነትን ለካድኩበት፣ ይቅርበለኝ መላእክትን፣ ጻድቃን ስማት ለካድኩበት፣ ይቅርበለኝ የማርያም መንገድ ሆን አገኘ ማለት ነው። ንስሐ የሚገባበትን ዕድል አገኘ።